እንዴት በኤስፔሲስ ያለ እንዳታ ወደ ኤክሴል ሚኒታብ እና ስታታ ኤክስፖርት ማድረግ እንችላለን እንዲሁም ደግሞ የኤክሴል እንዳታ የሚኒታብ እንዳታ እና የስታታ እንዳታ ወደ ኤስፔሲስ ኢምፖርት ማድረግ እንችላለን። ሰላም ቤተሰብ እንዴት ናችሁ? በዚህ ቪዲዮ የኤስፔሲስ እንዳታ ወደ ኤክሴል ሚኒታብ እና እንዲሁም ደግሞ ስታታ ኤክስፖርት ማድረግ ወይም ደግሞ እነዚህን ዳታ ፋይሎች ወደ ኤስፔሲስ ኢምፖርት ማድረግ እንዴት እንደምንችል ስቴፕ ባይ ስቴፕ እናያለን። ያ ማለት ዳታ ኢምፖርቲንግ ኤንድ ኤክስፖርቲንግ ኢን ኤስፔሲስ ማለት ነው። ሶ ለቻናሉ አዲስ ከሆናችሁ ላይክ ኤንድ ሰብስክራይብ አድርጉ፣ እንዲሁም ደግሞ የትኛውንም ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልን። ይህንን ዳታ ወደ ኤክሴል ወይም ወደ ሚኒታ ወደ ስታታ ኤክስፖርት ማድረግ ብንፈልግ ያ ማለት ይሄ ዳታ ወደ ኤክሴል እንዲቀየርልን ብንፈልግ የምንጠቀመው ሁለት ቴክኒክ ነው። ይሄንን ኤክስፖርት ለማድረግ ኢምፖርት ለማድረግ አይደለም፣ ኤክስፖርት ለማድረግ ሁለት ቴክኒክ መጠቀም እንችላለን። የመጀመሪያውን ቴክኒክ ስናይ እዚህ ጋር ፋይል እንላለን። ዴን ፋይል ካልን በኋላ ኤክስፖርት ምትላለች ፋይል ጋር ስንሄድ ኤክስፖርት ይላል። ኤክስፖርት ቱ ሀት ኤክስፖርት ወደ ኤክሴል ነው፣ ሲኤስቢ ወይም ደግሞ ሚኒታብ ነው፣ ወደ ሳስ ነው፣ ወደ ስታታ ወይም ደግሞ ወደየ ወደ ፊክስ ቴክስት ነው። ወደ የትኛው ኤክስፖርት ላደርግላችሁ ነው የሚል። ምሳሌ ኤክሴል ላልኩት ወደ ኤክሴል ኤክስፖርት አድርግልኝ ማለት ነው። ሰው እዚህ ጋር እናንተ የፈለጋችሁትን ፖዚሽን ትመርጡለትና ዲስክቶፕ ጋር ያደረግኩት እኔ እዚህ ጋር ፋይል ኔም ትሰጡታላችሁ በእናንተ ምርጫ፣ ፋይል ኔም ምሳሌ እኔ ሎጂስቲክ ሪግሬሽን ስለሚል እሱን ራሱ እንዲጠቀምልኝ ያደረግኩና ሴቭ አደረግኩት። ሴቭ አደረግኩት። ሰው ይሄ ዳታ አሁን በኤክሴል ይቀመጥልኛል ማለት ነው። ይሄን ዳታ ብናይ እዚህ ሎጂስቲክ ሪግሬሽን ብሎ ነመጣለን። ሶ ሎጂስቲክ ሪግሬሽን ይሄ ዳብል ክሊክ አድርጌ ብከፍተው ይሄንን ዳታ ይሰጠኛል ማለት ነው። ይሄን ዳታ በምን ሆኖ በኤክሴል ሆኖ በኤክሴል ሆኖ ይሄን ዳታ ያመጣልኛል። ስለዚህ የትኛውን በመጠቀም ኤክስፖርት የምትሏን ተጠቅመን እዚህ ጋር ፋይል እንላለን። ዴን ኤክስፖርት የምትሏን ነካና ምሳሌ በስታታ ከሆነ ምፈልገው ስታታ ላለው ማለት ነው ዴን እዚህ ጋር ፖዚሽን እንመርጥለታለን ወይም ደግሞ ቦታ ዲስክቶፕ፣ ዳውንሎድ ኦር እናንተ ፈለጋችሁትን ማለት ነው። ከዛ ውጪ ደግሞ እዚህ ጋር ምን እንመርጥለታለን ታይትል ማለት ነው። እኛ የፈለግነው እንዳህ ታይትል ምሳሌ እኔ ቢቢቢ ብለው ቢቢ አድርጎ ዲስክቶፕ ጋር ቁጭ ያደርግልኛል ማለት ነው። ይሄ የመጀመሪያው ኤክስፖርት ማድረጊያ ነው። በተመሳሳይ ወደ ሚኒታውብ ማድረግ እንችላለን። ኤክስፖርት አድርገን ይሄን ሲኤስቪ ዳታ ማለት ብቻ ነው የሚጠበቅብን። ወደ ሁለተኛው ስንሄድ ግን ወደ ሁለተኛው ስንሄድ ፋይል እንላለን። ሁለተኛው ኤክስፖርት ማድረጊያ መንገድ ማለት ነው። ሶ ፋይል እንልና ሴቭ አስ እንላለን። ሶ ሴቭ አስን ስንነካ ይሄ ይመጣልናል። ስለዚህ እዚህ ጋር ቦታ እንመርጣለን። እዚህ ጋር የፈለግነውን ቦታ ልክ መጀመሪያ ላይ እንዳየነው ዳውንሎድ ጋር ይካፈለኩኝ ዳውንሎድ ላይ ያደረኩት ማለት ነው ዴ ምን እንመርጣለን። ስም እንሰጠዋለን። ለዚህ ስም እንሰጠዋለን። እናንተ የፈልጋችሁትን ምሳሌ፣ እኔ የምፈልገው ሎጂስቲክ ብቻ የሚለውን ቢሆን ሎጂስቲክን ብቻ አስቀርቼ እናጠፋለሁ። ዴን እዚህ ጋር ነው ሴቭ አስ ታይፕ የምትለዋን። አሁን ዋና እና ወሳኝዋ ነገር ሴቭ አስ ታይፕ የምትለዋን ይችን እኔድና እንነካለን። ስለዚህ እዚህ ጋር በየትኛው ሴብ ላድርግልሽ ነው በየትኛው ሶ እኔ የምፈልገው በኤክሴል ቢሆን ኤክሴልን እመርጣለሁ ማለት ነው። ይሄን እመርጣለሁ ወይ ይሄን ወይ ይሄን እመርጣለሁ። ሰው ዳውንሎድ ጋር ነው አስቀምጥልኝ ያልሁት። ምሳሌ ማን ልበለው? ኤስኤስ ብለው ኤስኤስ ብለው እዚህ ጋር ሺት ነው የሚላል። የሽቱንም ስም መስጠት እችላለሁ። የሽቱንም ስም ምሳሌ እኔ ይሄ ምንድን እንበለው ዳታ ኤክስፖርት ብንለው ኤክስፖርት ወይም ደግሞ ኤክስፖርት ዳታ ብንለው ዴን ምን ሴቭን በለው። ሶ አሁን እዚህ ጋር ዳውንሎድ ጋር ብገባ እና እኔ ዳውንሎድ ጋር ባየው ይሄ ዩዘር ነው የሚመጣልኛል። ዳውንሎድ ስስስ መጣልኝ ማለት ነው። ይሄ እኔ ምን ያደረግኩት ነው? እኔ ኤክስፖርት ያደረኩት ነው። እኔ ኤክስፖርት ያደረኩት ዳታ ነው ማለት ነው። ሶ በነዚህ በሁለት መንገዶች ተጠቅመን ዳታችንን ኤክስፖርት ማድረግ እንችላለን። ዳታችንን ኤክስፖርት ማድረግ እንችላለን ዶንት ኢንስታል ብለውና ሶ እዚህ ጋር ስፔስ ምንድን ነው ኤክሴሉን እየከፈተልኝ ስለሆነ ነው። እዚህ ኤክሴሉን ይከፍትልኛል። ልክ በዚሁ ያመጣልኝ ሳትስፋክሽን በዚህ መንገድ ያመጣልኛል ማለት ነው እዚህ ዳታ ኤክስፖርት አድርግልኝ ስላልኩት ዳታ ኤክስፖርት አደረገው ሸቱ ነው። ስለዚህ እዚህ እዚህ ጋር ያየ ነው። እዚህ ጋር ያየ ነው ወደዚህ ሽፍት አደረገ ማለት ነው። ይሄን ብንነካ ኮድ ስላደረግነው ነው ይሄ ይመጣል። ዩ ሲ ይሄ ይመጣል። ስለዚህ ይሄ ዳታ ማለት የቱ ነው? እዚህ ጋር እዚህ ጋር ያገኘነው ያገኘነው ሆኖ ማለት ነው። ይሄ ይሄ ማለት እዚህ በSPSS ስንሄድ እችን ስንነጋ የምናገኛት ባሉ ማለት ነው። እችን ስንነጋ ስለዚህ በእነዚህ በሁለት መንገድ ዳታ ኤክስፖርት ማድረግ እንችላለን። በተመሳሳይ ወደ ስታታም ወደ ሚኒታብም ኤክስፖርት ማድረግ እንችላለን ባይሴባስ በመጠቀም ወይም ደግሞ እቺ ኤክስፖርት የምትለዋን ቴክኒክ በመጠቀም ወደ ሲኤስቪ ወደ ሚኒታ ኦር ወደ ኤክሴል ወይም ደግሞ ወደ ስታታ ኦር ወደ ሳስ ኤክስፖርት ማድረግ እንችላለን ማለት ነው። ወደ ሁለተኛው ስንሄድ ዳታ ኢምፖርት ነው። ዳታ ኢምፖርት ማለት ይሄ አሁን የስፔስ ኤስ ዳታ ነው፣ ግን ምንም ዳታ የሌለው ቢሆን ወይም ደግሞ ከኤክስል ፋይል ወደኛ እኛ እንዲያመጣልን ብንፈልግ ማለት ነው እ እዚህ ጋር ፋይል እንሄዳለን። አሁን በመጀመሪያ ያየነው ኤክስፖርት የምንለው የስፔስ ኤሱን ፋይል በተለያየ በሲኤስቪ ሊሆን ይችላል፣ በኤክሴል ሊሆን ይችላል፣ ወይም ደግሞ በስታታ ዳታ ፎርማት እንዲያስቀምጥልን ማድረግ ዛቲስ ዳታ ኤክስፖርት ይባላል። ወደ ዳታ ኢምፖርት ስንሄድ ግን ዳታውን በኤክሴሉን ዳታ ወደ ስፔስስ እንዲያስገባልን ማድረግ ነው። ስለዚህ ፋይል እናደርጋለን። ፋይል እንልና ኢምፖርት የሚል አለ። ፋይል እንልና ምን እናደርጋለን? ኦፕን የሚለውን እንነካለን ማለት ነው። ኦፕን ሶ ኦፕንን ስንነካ ዳታ ይመጣልናል። ዳታ የምትለዋን ስንነካ የት ጋር ያለ ኤክሴል ፋይል ነው የምትፈልጉ ነው። ሶ በዚህ ጋር ዳውንሎድን እንነካለን። የእናንተ ኤክሴል ፋይላችሁ ያለበትን ቦታ ትመርጣላችሁ ማለት ነው። ትመርጣላችሁ። ምሳሌ እኔ ዲስክቶፕ ጋር ኤክሴል ፋይል ስላለኝ ዲስክቶፕ አልኩት። ዲስክቶፕ አልኩትና እዚህ ጋር ሴስ የሚለውን ኤክሴል የኤክሴል ፋይሉን እንበልና ኤክሴል ፋይል ከዚህ ውስጥ ምሳሌ እዚህ ጋር እነዚህ ሙሉ ኤክሴል ፋይል ናቸው። ይሄንን አንድ ክሊክ አደረኩ እና ኦፕን እንበለው። ስለዚህ እዚህ ጋር አሁን ምን ያመጣልናል? አዲስ የሆነ ሌላ ሌላ ዳታ ያመጣልናል። ጀስት ላይክ ዲስ ይሄ ማለት ነው። ይሄንን ዳታ አመጣለን። ይሄ ዳታ? ኢምፖርት ነው ዳታችንን ወደ ምን፣ የኤክሴልን ዳታ ወደ ምንድ ነው ኢምፖርት ያደረግነው ወደ ኤስፔስስ ማለት ነው። ዳታ ኤክስፖርት ማለት ግን ያለንን ዳታ ወደ ሌላ ፋይል ኤክስፖርት ማድረግ ማለት ነው። ወደ ኤክሴል ፋይል መቀየር፣ ወደ ሚኒታ ፋይል መቀየር ወይም ደግሞ ወደ ስታታ፣ ወደ ሳስ ፋይል መቀየር እሱ ኤክስፖርት ይባላል። ወደ ኢምፖርት ስንሄድ ግን የኤክስልን ፋይል ወደ ኤስፒሲስ ማምጣት የምንድን ነው፣ የሚኒታብን ፋይል ወደ ኤስፒሲስ ማምጣትና የመሳሰሉትን የያዘ ነው ማለት ነው። ቪዲዮን ስለተከታተላችሁት በጣም አመሰግናለሁ። የሁላችሁም ጥያቄ አብዛኞቻችሁ ጥያቄ እንደሆነ አምናለሁ። ሶ ስለተከታተላችሁኝ በጣም አመሰግናለሁ። ሀሳብ አስተያየታችሁን ኮመንት ላይ ያስቀምጡልኝ። እንዲሁም ደግሞ ለቻናሉ አዲስ ከሆናችሁ ላይክን ሰብስክራይብ አድርጉ።